ጤና ይስጥልን። ይህ ጣም ዜና ነው። በዕለቱ የተሰማው አበይት ነጥቦችን በማስቀደም እንጀምራለን። በደቡብ ኢትዮጵያ ክልል በአሪዞን በጅንካ ከተማም ምንነቱ ያልታወቀ በሽታም በአጭር ቀናት ውስጥ ሰዎችን እየገደለ ነው። በሽታውም የሆስፒታሉን ዶክተሮች ጨምሮ ገድሏል። የጤና ሚኒስቴርም አስቸኳይ መግለጫ አውጥቷል። መረጃውም በዝርዝር እናቀርብላችኋለን። ኢትዮጵያም የወደብ ይገባኛል ጥያቄ ያነሳችበትም ቀይ ባህር ላይ ስድስት ሀገራትን ለኢትዮጵያ መልእክት ማስተላለፍ በሚመስል መልኩም የባህር ኃይል ወታደራዊ ልምምድም አድርገዋል። በልምምዱ ላይም ግብፅም በዋናነት ተሳታፊ ነበረችም። ተጨማሪ መረጃ ይዘንበታል። ህወሃትም ከባባድ መሳሪያዎቹን ሚሳኤልና ሮኬቶችን በይፋ አወጣ፣ እንመለስበታለን። የአባቷ ልጅ የሆነችው የቀድሞው የኢትዮጵያው ጠቅላይ ሚኒስትር የነበሩትም የመለስ ዜናዊ ልጅ ሰምሃል መለስ አዲስ አነጋጋሪ ሀሳብ ሰጥታለች፣ እናደርሳችኋለን። የቀድሞ የኢትዮጵያም የሰላም ሚኒስትር የነበሩት አቶ ታየ ደንደአ በፍርድ ቤት ክርክርም በሁለት ጉዳዮች ላይም አሸንፈዋል። ፍርድ ቤቱም ውሳኔውን አሳውቋል። የታጣቂ ኃይል መሪውም በግልጽ ኢትዮጵያም የባህር በር ያስፈልጋታል የኢትዮጵያን የባህር በር ጥያቄም እንደግፋለን ሲሉም፣ በሌላ በኩልም አቶ ጌታቸው ረዳም ኢትዮጵያና ኤርትራም አይዋጉም ብለዋል። ሁሉንም መረጃዎች በዝርዝር እናቀርባለን። ሌሎች መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲታደርጉም በአክብሮት እንጠይቃለን። የቀድሞ የኢትዮጵያ የሰላም ሚኒስትር የነበሩት አቶ ታየ ደንደአ ዛሬ በዋለው የፍርድ ቤት ችሎት በሁለት ክሶች ላይ ማሸንፈዋል። በሁለቱም ክሶችም ነጻ መባላቸውን ጠበቃቸው የሆኑት አቶ አበራ ንጉስ ገልጸዋል። በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ፀረ ሽብር ችሎት በዛሬ ውሎም ከጠላት ጋር መተባበር በሚል በአንቀጽ 251 ሐመር ውሃ መገፋፋትና ግዙፋዊ መሰናዳትም በአንቀጽ 257 ሰ፣ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ በመገኘት በሚሉም በሶስት ተደራራቢ ወንጀሎች ተከሰውም በክርክር ሂደት ላይ እንደነበሩም ይታወቃል። ይሁን እንጂም የቀድሞ የሰላም ሚኒስትር የነበሩት የአቶ ታየ ደንደአን መዝገብ ሲመረምር የነበረው አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ባስተላለፈው ውሳኔም ተከሳሹ ከተጠረጠሩበት ወንጀል ነፃ ናቸው ብሏል። ጠበቃቸው የሆኑት አቶ አበራ ንጉስ በሁለቱም የመጀመሪያ ክሶችም ባቀረቡት የሰውም፣ የሰነድ እና የቪዲዮ ማስረጃዎች በበቂ ሁኔታም ተከላክለዋል በማለትም በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ መሰጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸውም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበር አልቻሉም በማለትም የጥፋተኝነት ፍርድም በሙሉ ድምጽ ተሰጥቷል ብለዋል። እንዲሁም ጥፋተኛ በተባሉበት አንድ ክስ ላይም የቅጣት አስተያየት ለመስማትም ለህዳር 15 ቀን 2018 ተለዋጭ ቀጠሮም ተሰጥቷል ሲሉም ጠበቃቸው ገልጸዋል። ከሰሞኑም በሰሜናዊ ኢትዮጵያ የሚገኘው ህወሃት ከባባድ መሳሪያዎችን ከቀበረባቸው አካባቢዎች በማውጣት ላይ እንደሚገኝ ተደጋጋሚ መረጃዎች መውጣታቸው ይታወቃል። በዛሬው ዕለትም የህወሃት የፕሮፓጋንዳ ክንፍ በሆኑት ልሳናት በኩልም ከባባድ መሳሪያዎችን የአጭርና የመካከለኛ ርቀት ሚሳኤሎችንና ሮኬቶችንም በይፋ በማውጣት እያሳዩ ይገኛሉ። ህወሃትና ሻእቢያ በመሰረቱት የሞት ሞቴ ነው ጥምረት አማካኝነት ህወሃትም የተወሰኑ ከባባድ መሳሪያዎችን ከፌዴራሉ መንግስት ከድሮን ጥቃት ለመከላከል ለክፉ ቀን በሚልም ወደ ኤርትራ እያሻገረ መሆኑንም በትግራይ ክልል የሚንቀሳቀሱ ተቃዋሚዎቹ አሳውቀዋል። ኢትዮጵያ የወደብ የይገባኛል ጥያቄ ባነሳችበት ቀይ ባህር የስድስት ሀገራት ጥርቅም መልእክቱም ለኢትዮጵያ በሚመስል መልኩም የባህር ላይ ልምምድ አድርገዋል። እንደሚታወቀው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን በተመለከተም ጠንካራ ንግግር ማድረጋቸውን ተከትሎ የኤርትራው ሻአቢያም ፕሬዝዳንት ኢሳያስ አፈወርቂም ለአምስት የስራ ቀናት ጉብኝት በሚል ሽፋን ወደ ግብጽ ካይሮ አቅንተው በኢትዮጵያ ላይም ሴራ ደርድረው ተመልሰዋል። የሴራው አንድ አካል የሆነውንም የስድስት ሀገራት ጥርቅም የባህር ኃይል ልምምድ በማድረግም አሳይተዋል። ግብጽ እና ሳዑዲ አረቢያም አራት የቀይ ባህር አዋሳኝ ሀገራትን በማሳተፍም የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸውን ገልጸዋል። በወታደራዊ ልምምዱ ላይም በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከልም ሱዳን፣ ጅቡቲ፣ የመን እና ጆርዳን ይገኙበታል። የግብጽ መንግስት መረጃ አገልግሎትም ኤርትራ በወታደራዊ ልምምዱ ላይም ላይ ስለመሳተፉ የገለጸው ነገር የለም። ከግብፅ፣ ሳዑዲ አረቢያ፣ ጆርዳን፣ የመንና ጅቡቲ የተውጣጡም የባህር ኃይል አባላትም በዚህ ልምምድ ላይ የተሳተፉ ይገኛሉ ብሏል። ቀይ ሞገድ ስምንት ወይም ሬድ ዌቭ ኤጅ የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድም ትላንት ህዳር 2 ቀን 2018 መጀመሩን የጠቆመው መረጃውም ለተወሰኑ ቀናት እንደሚቀጥልም ጠቁሟል። ልምምዱም ጋራ የሥራ ዕቅድ ማውጣት መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመም በክፍል ውስጥ የሚሰጥ ሥልጠና የተካተተበት መሆኑንም ተገልጿል። ልምምዱም ታሳቢ ያደረገውም በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጉልበትና የባለሙያ ልምድን ለመለዋወጥ ሲል መረጃውም አመልክቷል። በወታደራዊ ልምምዱ ዙሪያ የሶማሊያው ሄራን ኦንላይን ባስነበበው ዘገባውም ኢትዮጵያን ጨምሮም በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁመዋል። በደቡብ ኢትዮጵያ ክልል በአሪዞን በጅንካ ከተማ በሚገኘው በጅንካ አጠቃላይ ሆስፒታል በትንሽ ቀናት ከሶስት እስከ አምስት ቀናት ውስጥ ብቻም ሰዎችን ለሞት እየዳረገ የሚገኝ በሽታ መከሰቱንም የሆስፒታሉ ባለሙያዎች አስታውቀዋል። በከተማውም ከፍተኛ ድንጋጤ ተፈጥሯል። በሆስፒታሉ ውስጥ ያሉ ባለሙያዎችም የበሽታው ምንነት ማወቅ እንዳልቻሉም ገልጸዋል። ይህ የተከሰተው በሽታም ትኩሳት ከፍተኛ የደም መፍሰስና በመጨረሻም የሰውነት አካላት እንቅስቃሴ መግታት ወይም መስራት አለመቻል መሆኑን ተናግረዋል። የጤና ባለሙያዎችም ለፌዴራል መንግስትናም ለጤና ጥበቃ ሚኒስትር አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። በዚህም መሰረትም የጤና ሚኒስትርም አስቸኳይ መግለጫ ማውጥተዋል። ምንነቱ በመረጋገጥ ላይ ያለም የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃ መልክተዋል በማለት እስካሁንም ስምንት ሰዎች በሽታው የተጠረጠሩ መሆኑንም ታውቋል በማለት ገልጿል። የጤና ሚኒስቴርም በመግለጫውም የበሽታው መንስኤ ለማወቅና ተጨማሪ ስርጭትን ለመክታትና ለመቆጣጠርም ፈጣን ምላሽ ሰጭ ቡድን ወደ ቦታው መላኩንም አስታውቋል። በመሆኑም በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት ትኩሳትና ማስቀመጥ እንዲሁም ማስመለስ ሲኖር ወደ ጤና ተቋም በመሄድም የላብራቶሪ ምርመራ ማድረግ እንደሚገባ አሳውቋል። ከዚህ በተጨማሪም ምልክት ከታየበት ሰው ጋርም ንክኪ ሲኖር የራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜም በሳሙና እንዲሁም በሳኒታይዘር መታጠብ እንዳለበት አሳውቋል። ከዚህ በተጨማሪም በጅንካ ሆስፒታል የጤና ባለሙያዎችን ጨምሮም እስካሁን አምስት ሰዎች በበሽታው መሞታቸውም ታውቋል። የኢትዮጵያ የአሰብ ወደ ማጣት ጋር ተያይዞም በሚተቹት ብሎም በአባይ ግድብ መገደብ ደግሞም የሚደነቁት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ በብዙዎች ዘንድ የአባቷ ልጅ በመባል የምትጠራው ሰምሃል መለስ ዜናዊ በተደጋጋሚም የተለያዩ ፖለቲካዊ አስተያየት መስጠቷ ይታወቃል። ሰምሃል ከአንድ ፖድካስት አዘጋጅ ጋር ቀርባም በሰጠችው ቃለ ምልልስ ኃይለ ቃላትን በመጠቀም ጭምር የትግራይ ኤሊቶችን ገልጻለች። በተለይም ጄኔራል ጸርቃን ግብረተንሳይን አስመሳይ ከሃዲ በማለት ተችቷንም ሰንዝራለች። ሰምሃል መለስ የቀድሞው የአባቷ ድርጅት የነበረው ህወሃት መከፋፈሉን ተከትሎም መስመርና ኃይልና እንበር ተጋዳ ላይ በማለትም ከጽምዶ ጋር መሰለፏን ባትገልጽም ነገሩ ሊበሏት ያሰቧትን አሞራም ይሏታል ጅግራ አይነት ሐሳብንም አንጸባርቃለች። በተባበሩት አረብ ኤሚሬት የሚደገፈውም የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ዋና አዛዥ የሆኑት ጄኔራል መሐመድ ሐምዳን ዳጋሎም ኢትዮጵያ የባህር በር ለማግኘት የምታደርገውን እንቅስቃሴ እንደግፋለን ሲሉም በግልጽ ተናግረዋል። ጄኔራሉ አክለውም የኢትዮጵያ ወደ ባህር በር መመለስ ቀጠናውን የሚጠቅም እንጂ በምንም አይነት የሚጎዳ አይደለም በማለትም ገልጸዋል። ከሰሞኑም የፈጥኖ ደራሽ ኃይሉም ኤርትራ በሱዳን ጦርነት ላይ በመግባትም በአልቡርሃን የሚመራውን የሱዳን ጦር በማገዟም በተደጋጋሚም ኤርትራንና የኤርትራ ወደቦች እንዲሁም አየር ማረፊያዎቿንም በድሮን አጠቃለሁ ማለቱም ይታወቃል። ከዚሁ ጋር በተያያዘም የኢትዮጵያው ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም በኢትዮጵያና በኤርትራ መካከል ጦርነት አይኖርም ሲሉ ገልጸዋል። አማካሪውም በኢትዮጵያና በኤርትራ መካከል ጦርነት አይኖርም፣ ምክንያቱም ሁለቱም ወገኖች ጦርነት ምን እንደሆነ ጠንቅቀው ያውቃሉ ሲሉም አቶ ጌታቸው ረዳም በለንደን ከመሃዲ ሀሰን ሚዲያ ጋር ባደረጉት ቃለ መጠይቅ ገልጸዋል።